እውቀታችን ሊያካበብ አይችልም። ልክ አሁን አንቺ እንዳልሽው ቁመትና ስፋት ብለን የምንገልጸው ጌታ አይደለም። ወከም ሚነል ኡሙር። እንደውም ሸይኹ እያያዘና ቀጥሎ ምን አለ? ስንትና ስንት ነገራቶች አሉ። ኑዕሚኑ ቢሃ መኖራቸውን በጋራ ምንን ተቀብለናል። ወላኪን ላ ናዕሪፉ ከይፍየትሃ፣ ከይፍየታቸው ይዘታቸው፣ እንዴትነታቸውን እማናውቀው አለ። ከዛ ምን ብሎ ምሳሌ ያመጡ ጭራሽ፣ ከበድ ባለው ፈሃዘ ነውመ ያእቲ። ይሄ እንቅልፍ የሚባለው ነገር ሲመሽ ይመጣል። አረ እውነት ነው። አረ በእንቅልፍ መኖር እናምናለን። ወላኪን ከይፈ ያህዱስ፣ እሺ እንዴት ነው የሚከሰተው? በእንቅልፍ መኖር የሚያምኑ ሰዎች ማነው ያየው ብለው ሸይኹ ጠየቁ። እውነት ነው? ስንተኛ አይተን እናውቃለን? አናቅም። መተኛታችን እኮ የምናውቀው ስንነቃ ብቻ ነው፣ ተኝቼ ነበር እንዴት እላለ ሰው ሲተኛ አይተ ታውቃለህ? አታቅም። ከተኛ በኋላ ነው አንተ ኪታብ እየቀራ አጠገብ ቁጮሎ አህመድ ሞባይል ሲጎረጉር ነበር። ድንገት ዞር ስትል እንቅልፍ አሸልቦ ታየ። ከተኛ በኋላ ታውቃለህ። ሲተኛ ግን ምኑ ነው የሚተኛው? መጀመሪያ እንዴት ነው እንቅልፍ የሚባለው ነገር የሚከሰተው? አታቅም። ወከዛሊከ ሊያቀዛሉ እንደውም ዙሩን አከረሩት። መንቃትም ያው ነው ከነቃህ በኋላ ነው እንጂ ምታቀው ስትነቃ። መጀመሪያ ከሰውነት ፓርት ምንድነው የሚነቃው? አታቅም። ግን ላይ ላይ አንሶላና ብልድ ልብስ መኖሩም መኖሩን ከነቃህ በኋላ ታውቃለህ። መጀመሪያ ምንህ ነው የሚነቃው? አናቀውም ግን መተኛትም መንቃትም የሚባሉ ነገራት እንዳሉ አምነን ተቀብለናል። ወከዛሊከ አሱሩሩ ወልፈራህ፣ አሁንም የባሰው መጣ። ሸይኹም ይሄ መደሰት መሳቅ የሚባለው ነገር ሰው ሁሉ በእጅማዕ ተቀብሎታል። ጀማል ሳቀ ይባላል። ምን ሲሆን ጥርሱን ሲከፍት ነው። ምንድነው ሳቅ? ከዛ ውጪ ዴፊኒሽን የለውም? ለሲዋክም ጥርስ ይከፈታል? እንዴት ነው መሳቅን ዲፋይን የምታደርጉት? ሳቅ ምንድነው ቢባልስ ማንም ሊገልጸው አይችልም። ነገር ግን ሰው ሁሉ አምኖ የተቀበለው ፊልም የሚያደርገው ያደርገው ነገር ነው እና በውስጡ ማለት ነው። እና ሸይሁ በዚህ መልኩ ገለጹላትና ሐታ ከሢሩን ምነ ናስ ላ ያዕሪፉን አልካህረባ አሏት። ከሰዎች ብዙዎቹ ይሄ ኤሌክትሪክ የሚባለውን ነገር እራሱ ብዙ ሰዎች አያውቁትም። አላዩትማ፣ ያዩት ኮረንቲውን ነው ኤሌክትሪኩን አይደለም። በኮረንቲ ውስጥ የሚተላለፍ ኤሌክትሪክ ለመኖሩ ምን ማረጋገጫ አለህ ነው የለም። ካልኪድና ያዘዋ ይልሃል አሀ ሄደ ስትይዘው ኢፌክቱ ውጤቱን ነው ስታገኘው በኮዝ የምታምነው ማለት ነው ታዳ ቁርአንስ ወሚን አያቲሂ ብሎ አይደለም እንዴ ለአላህ መኖር እምታዩቸው ነገሮች ደሊል ናቸው ብሎ የሚሰጠን ሸይኹም እዚህ ጋር ነው እንግዲህ ወደሊል የሚሉት ቢማዕረፍ ተረበክ ጌታህን በምን አወከው ስትባል ፈቁል በል ቢአያቲሂ ወመክሉቃቲሂ በምልክቶቹና በፍጥረታቶቹ አውቄዋለሁ በል እነዛ ምልክቶች እነዛ ፍጥረታት ያስገኛቸው ጌታ እንዳለ ስለሚጠቁመኝ